አሰላሙ አሌይኩም ወረህመቱላሂ ወበረካቱ ይህንን ቪዲዮ ሁላችሁም እስከ መጨረሻው ሰምታችሁ ፍርዳችሁን አስቀምጡ ሰሞኑን እንግዲህ የሱና ወንድሞቻችን እየተባሉ ይገኛሉ በአደባባይ እንደዚህ እርስ በርሳቸው እየተተቻችው ማለት ነው የንጽጽር ወንድሞች ተጣልተዋል እና እስኪ ሙሉ የተወያዩበትን ወይም ኡስታዝ መዓዝ መካከላቸው ገብቶ ሊያወያያቸው ሞክረዋል ና እኔ እንጃ ጥፋተኛው ራሱ ማን እንደው ለማወቅ በጣም ያስቸግራል። እስከ መጨረሻው አዳምጣችሁ እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮውን በላይክ ጀምሩት።

ተደማምጣችሁ አውሩ ፕሊዝ። ቆርጦ ነው የሚመጣው ብለው እዚህ ሲባል ነበር። አሁን ብሪንግ ቆርጦ ነው ይዞ የመጣው ይነገ ሪከርድ ያደርገውን ሙሉ ነገር ምንም የማይሸማቀቅ ከሆነ ይዞ መምጣት ነበረብን። ሁለተኛ ጉዳዩ እኛ ካልነው ጉዳይ የተለየ ነገር አድርጎ ለማውራት ነው እየሞከረ ያለው። እንደዚህ አይነት ዲሴፕሽን በጣም ወላሂ ያሳፍራል። ሙስሊም ሆኖ መልእክተኛ ስ ላ ወሰለም ሙስሊም አይዋሽም ብለዋል። ሙስሊም ኃጢአት ሊሰራ ይችላል። ሙስሊም ሊሳሳት ይችላል። ሙስሊም ወንጀል ሊሰራ ይችላል። ሙስሊም ግን አይዋሽም። እዚሁ ላይ ሪክር ደረገው እየተናገር ነበረ ሙሉ ለምን አያስቀምጠም? ቆርጦ ለምን ያመጠዋል? የተጠየቀውን ጥያቄ ዳጊ የጠየቀውን ሙሉን ይዞት ቢመጣ ምን ምን የሚፈጠር ነገር አለ? ሁላችንም እኔ ለራሱ ቲፕ ማድረግለት ነገር የለም። የሚኖረው በራሱ ነው የሚንቀሳቀሰው፣ በራሱ ነው የሚያገናኘን ላኢላሃ ኢለላህ ነው። ስለዚህ ለዛ አቋም ካለው በዛ ጉዳይ ላይ ከሆነ እንትን የሚያስበው ይዞ የመጣው ለምን ቆርጦ ይዞት መጣ? ያን ደግሞ እንትን ሲባልበት ወደ ኢምራን ሄደ። ስለ ኢምራን አይደለም እኛ ያወራን ያለን፣ ስለ ወሂድ በሚነገር ጉዳይ ላይ ነው። አይደለም ያን ነገር የተናገረው አሁን እዚህ ጋር ወሂድን የተናገረውን ነገር ዲፋ ማድረግ ስለማይችል እንደተሳሳተ ሲያቅ ደግሞ ወደ ኢምራን ሄደ። ዝም ካልነው ራሱ ኢብራሂምን መልሰው ራሱ ብሌም ማድረጉ አይቀርም። ይይ ሰው ኢብራሂምን ራሱ ማለት ነው። ሌሎችን ቤት አድርግ ብራሂም ይቀጥላለን ኦኬ፣ ተራ በተራ ማውራት እንልመድ። ራሱ ስለዚህ ይሄ ሌላ አጀንዳ አለው ሲጀምር። አጀንዳችሁን ከሰጧችሁ ሰዎች ጋር ጨርሱ። እዚህኛው ጋር ግን ኮምፓራቲቭ ዳዕዋ ላይ በተለይ በተለይ ወሂድ ጋር ተምሮ ስድስት ወር ትሬኒንግ ኮርስ ወስዶ ኮምፓራቲቭ ዳዕዋ እየሰሩ ያሉ ወንድሞችና እህቶች ላይ ከዚህ በኋላ ሌላ አጀንዳ እንፈጥራለን የምትሉ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ በመጅሊስ በኩል አስፈላጊ የሆነ እርምጃ እንዲወሰድ እናደርጋለን። መከሰስ ካለብህ ትከሰሳለህ። መጠየቅ ካለብህ ትጠየቃለህ። ከዛ ውጭ በራሳችሁ መንገድ የምትሄዱ ሰዎች ካላችሁ መጀመሪያም እኛ በአሚር አንመራም ብላችሁ ጥላችሁ ስለሄዳችሁ ከእናንተ ጋር የምንፈላፈለው ምንም ምክንያት የለንም። ምክንያቱም አሚር ሲመረጥ አንፈልግም ብላችሁ ሄዳችኋል። አሁን ተመልሳችሁ መታችሁ እኛን አታኬ ማድረግ ወይም ደግሞ የመፈላፈል አላማ የለም መብት የላችሁም ሲጀምር ማለት ነው። ከዛ ውጪ ግን እንደ ሙስሊም ወንድም ኢብራሂም መጥቶ እኔ ያለሁበት ቤት ቢገባ ችግር የለብኝም። ይሄንን በደምብ አንደርስታንድ እንድታደርጉ ነው የሚፈልጉ። በራሳችሁ መንገድ ሂዱ። አህባሾች አሉ ከሆን አህባሾች እኛን ካፊር ነው የሚሉን አይደለም። አህባሾች ኡስታዝ ወሂድ ያሰለማቸውን ሰዎች ካፊር ናቸው ብሎ የተናገሩ የአህባሽ ልጆች አሉ። ዊ ነገር ትክክል ነው ብዬ አላምንም። እኔ አሁንም ቢሆን ማንኛውም ሰው ከእስልምና ወጥቶ እንዲቀር አልፈልግም። ምኞቱም የለንም፣ ሀሳቡም የለንም። እኔ ያመጣሁትም እንደውም ከአውስ አላጋ በሰላም እንትን ብለው ተነጋግረው የሆነ ችግራቸውን እንዲፈቱ ምናምን ነገር ነው ብዬ ግን እንትኑ ይሄ እንትን ያላቸው ነገሮች አንዳንድ ነገሮች ያላቸው ነገር ግልጽ ማድረግ አለበት ትክክል አይደለም በቃ ትክክል አይደለውም ብሎ ማለት አለባቸው ብዬ የማስባቸውን ፖይንቶች ነው ሳነሳ የነበረው። ኢንሻላህ የሚለውን ነገር እንስማው እና አይ ቲንክ ሰዓታችንም ጊዜያችንም ሄደ። ጉዳይ ዲያ የምትለው ነገር አለ በዚህ ነገር ላይ ኦኬ። አይ ቲንክ አሁን በሁልሁለት ነገሮች አሉ ምንድን ነው? አታክ ለማድረግ የሚመጡ ሰዎች አሉ። አሁን እናንተ ያልገባችሁ ነገር አሁን ያሰማን ቪዲዮ የሱዳን ምናምን የተባለው ሁለት ነገሮች እየተወሩ ነበር። አንደኛው ኖርማሊ ስራ ቦታውኜ ነበር ላይቭ የገባውትና ጊፍት ለመቀበል ብለ ነው ሻዳ ያስከው ምናምን የሚል ሰዎች ጻፉ እንደዚህ ነገር እንደገና ደግሞ ሻዳ ቲክቶክ ላይ ራሱ የሚያዘው ነገር ትክክል አይደለም። ሰው ተምሮ ከዛ በኋላ መስኪድ ሂድና ሻሃዳ ያዝ የሚል አስተምሮ እኔ አደለውም ቲክቶኩ ላይ ይሄ ትምህርት መጣ። ይሄንን ሀሳብ እኔም ሰምቼው ነበር እና ምንም አይመለከተኝም ነበረ የሚገርምህ እና በኋላ ግን መጡና ብር ምንድን ነው ጊፍት ፈልገህ ነው የሰለምከው እንጂ እኮ ታውቆባሃል አጀንዳ ይዘን የመጣው ምናምን እያሉ እንትን መጽሐፍ ጀመሩ ጽሁፍ እንደዛ ሲሉ፣ አይ በቃ እኔ እንደውም ኢትዮጵያ አይደለውም እንደውም እኔ ሱዳን እጄ እንትን ሻዳ ይዛሉ እኔ የምኖረው ኢንግላንድ ውስጥ ነው የምኖረው ሱዳን እጄ ነው የሚይዘው ምናምን እያልኩ እየመለስኩ እንደውም ኢትዮጵያዊም አይደለውም ከነ ጭራሹም ከእናንተ ጋር ምናምን እያልኳቸው ነው። ኤንዌይ ስለሚመለስ ለምንድነው አጥፍታለ ወይ ለተናገርኩት ነገር መልስ በመስጠቴ ከ ትክክል አይደለም። ያው ትክክል አይደለም ግን ደግሞ አይ ዶንት ነው እኔ ምን ብላችሁ እንደምነግሯችሁ አላውቅም። የሆነ ሚሽን አለ። ይሄን መስመር እቺን ሰሞን ተያይዞ የሚመጣ ሚሽን አለ። ከየት ከየት እንደሚመጣ ይመጣል ታገን ከሌሎች ሰዎች ተምረው የሚመጡ ሰዎች አሉ። በኮሜንት ነው ወይስ ላይ ነው የሚመጡት? ጉዳይ ዲያ ኮሜንት ላይ ነው የምታገኛቸው ወይስ ላይቭ ላይ ነው እየመጡ እንትን የሚሉ የሚያስቸግሩ? እንዲህ ነው ብዬ ስም አልጠቅስም፣ እንዲህ ነው ብዬም አልናገርም። አ በኮሜንት ከሆነ ለ በኮሜንት ላይ መተ ኮሜንት መዝጋት ነገር ግልጽ እኮ ነው። አጀንዳ ሌሎች የሚፈጠሩት ይመጣሉ አጀንዳዎች ይመጣሉ። እና ደግሞ ሁሉንም ነገር ተሳስተሃል ማለት ኢቨን አንተ እኮ ያው ለምሳሌ እኔ ሳጠፋ ካየኝ አሁን እራሴ ነኝ የመጣሁት ቤትክ፣ በኮሜንት እንትን ምንድነው ሚሴጅም ጽፌላለሁ ይዘ በሚሴንጀርም እንደው ካናገርከኝ ብዬም የሚሴጅ አስቀምጬ ላለሁ። ምናልባት አላየውም ሊሆን ይችላል። ምን ብለን ያስቀመጥከው ሚሴንጀር ላይ አላየውም፣ እንትኑን ሚሴጅን ተመልክተው

ይሄ አንተ አካውንት መሰለኝ ነው። አይጻፍልኝና እንትን ብለው ብጽፍ ይመጣል አውቶማቲካሊ እኔ ጋ ከአንተ አካውንት ነው ላይቭ ላይን ያለው ይው ሜሴጅክ። በምንድን ነው የምታወራው? ስለ ቲክቶክ ነው እንደ የምታወራው። በቲክቶክ ሜሴንጀርን ያስቀምጥልን በላይ ነበር። አሁን እኔ ሜሴንጀር ላይ ነው ያልኩ እንጂ ቲክቶክ ነው ያልጠቀመህ። ቲክቶክ አይሰራም እራሱ ኖርማሊ። እኔ ጋር ሜሴንጀር ላይ ሜሴጅ ምንድነው። ኮንታክት አድርገኝ በሜሴንጀር አላልከኝም? ማስቀምጭልን ሜሴንጀር ና ያልኩህ እኮ ሜሴንጀር ማለት እኮ የፌስቡክ ቤ ሜሴንጀር አለ አይደለ፣ እንጂ ይህኛው ቲክቶክ ሜሴጅ ላይ አላልኩህ። ሚሳንደርስታንዲንግ ነው። አብሽር እኮ ሜሴንጀር ላይ ነው ያልኩህ። ሀቢቢ፣ ችግር የለውም ሜሴንጀር ላይ ነው ሰው ማገኘው እንጂ በቲክቶክ ኢንቦክስ ላይ እኔ አልጠቀምም። ራሱ ችግር ነው የለውም፣ ካላየሁህ ሳይሆን አይሰራም እንጂ አይሰራም። ኖርማሊ ከማንም ጋር ኮንታክት የለኝም በኢንቦክስ። ችግር የለውም፣ ይህን ለፈው ሚሳንደርስታንዲንግ ነው። ኦኬ ምችግር የለውም። እና ለማንኛውም ያው ሀሳቦች እየመጡ ነበረ። ከነዛ የሚላኩ ነገሮች ይዘው የሚመጡ ሰዎች ነበሩ። እነሱ ነው ወደ አልሆነ ችግር ውስጥ እየገባን የነበረው እና ተዉ ብያለሁ። በመጀመሪያ በጣም በትዕግስቱ ላይ እየተናገርኩ ነበር። ዝም በል አንተ፣ ጥፋተኛ ነህ፣ ይቅርታ መጠየቅ አለብን የሚለው ግፊት እየባሰ እየባሰ መጣ ከዛ ሁሉንም ነገር የምናገረው ነገር ሁሉ እንትን ማድረግ በሌላ በኔጌቲቭ መውሰድ መጣ። እዛ አቡሳላም አለ አቡሳላም ፈቷ ሰጠሃል ብሎ ሲናገር እሱ እኔ ኖ ምንም ፈቷ አልሰጠውም ስልም አሁንም ድጋሚ በቃ ሆም ተብሎ ነው የሚመስለው እና በተከታታይ እነዚህ አይነት ነገሮች ተደጋግመው ስለነበረ ነው ወደ ችግር ውስጥ የተገባው። ለማንኛውም ቅድም ሙዋዝ ያለው ትክክል ነው። በዲነል ኢስላም በትምህርቱ አይደለም የተናገርኩትኝ፣ በልጆቹ በሚሰጡት መልስ ኢሞሽናል ሆኜ ነው የተናገርኩት። ለዛ ደግሞ ይቅርታ ጠይቃለሁ፣ ለተናገርኩት ነገር በትምህርት አይደለም የተናገርኩት። አይ ችግር የለውም ኮሱ እኮ ነው የምልህ እኮ። አንተ ኮሜንት የሚደረግ ቤት ከሆነ ኮሜንት መስመንትኑን መዝጋት፣ ሴክሽኑን መዝጋት አንደኛ። ሁለተኛ ነገር ደግሞ ካልሆነ ደግሞ ሚዩት ማድረግም አለ ብሎክም ማድረግም አለ አድሚኖች በደንብ አሰማርተ እንደዚህ አይነት ሰዎችን እንዲቀነድቧቸው ማድረግ ትችላለህ። እንደዛ ነው። በተረፈ መጥቶ አጀንዳ ሊሰጥ የሚችል ዳሬክተሮች በሙሉ ስስታዝ ሌላ እንትኖችም እኮ አሉ። ሌላ አካሄድም አለ እኮ ደግሞ። ስታዝ አልተረዳሙም መሰለኝ መሐመድ። ካፊሎች በነገራችን ላይ የሙስሊም ስም ጽፎ ይመጣሉ። እኔ ብዙ አጋጥመውኛል። እኔ ቅድም ያልኳችሁ ልጅ ሀታ በንዴት ተነሳስቶ የማይሆን ነገር ተናገር ያልኳችሁ ልጅ ልጁ ተፍሲርን ያውቃል ሳይሆን ወላሂ ቡኻሪ እና ሙስሊም የቀራ ልጅ ነው። ያ ብቻ አይደለም ያስቀራል፣ ኦንላይን ላይ ማለት ነው። ወላሂ አልዓዚም ልጁ እያየ ነው ከፈረ፣ እያየ ነው፣ በአይን እያየ ነው ከፈረ። ልጁ በቃ ወጥቶ በቃ ብዙ ነገር ተናገረ። በንዴት ነው፣ እያየ ነው ነው። ልጁ ደግሞ ሲናደድ የሚያደርገውን አያውቅም። ወጥቶ ኢየሱስ ጌታ ነው ምናምን ብሎ ተናግሮ ምን ብሎ ምን ብሎ በስተመጨረሻ ነገሩን ሄደን ስናጣራ አብዛኛው ኮመንት እየሰጡ እሱን ያሳበዱት ሰዎች አብዛኞቻቸው አዳዲስ አካውንቶች ናቸው። ኮመንቱን ስንከታተል ማለት ነው፣ አብዛኛው አዳዲስ አካውንት ነው። አዳዲስ አካውንቶች ደግሞ ብዙ ጊዜ የታወቁ ናቸው። የሙስሊሞች አይደሉም፣ ካፊሮች ናቸው። በሙስሊም ስም ያወጡና ሶስት አራት ወር ሲቆይ መጥቶ ኮመንት ያደርጉበታል። በዚያ በሙስሊም ስም ማለት ነው እየመጡ ምን አድርገው ነው ኮመንት የሚያደርጉት ልክ የሙስሊም ሰዎች መስለው። በነገራችን ላይ ይህ ነገር በሚሽን ደረጃ ሲሰጣቸው የዛሬ አራት ዓመት ነው። የዛሬ አራት ዓመት አስታውሳለሁ፣ ፌስቡክ ላይ ነበር፣ የሆነ ቪዲዮ ተለቆ ነበር እና በሚሽን ደረጃ ሲሰጣቸው ነበር ስማችሁን በሙስሊም ስም አውጡና ሄዳችሁ ኮመንት ላይ እንደ ሙስሊም ሆናችሁ እስልምናን አጥንቼዋለሁ ግን በቃ እያላችሁ ተነጋገሩ እያሉ ነው የሚናገሩት። የዛሬ አራት ዓመት ማለት ያው ንጽጽሩ ራሱ እንትን አላለም ነበር። በዚያ ጊዜ ፌስቡክ ላይ መታ ያስቸግሩን ነበር። በትግል ስም ገብተው የኦሮሞ ምናምን ትግል ይባልና በዚያ ስም ገብተው የሚሳደጉት በአጠቃላይ የሙስሊም ልጆች ናቸው። መጥፎ መጥፎ ስድብ የሚሳደጉት የሙስሊም ልጆች ናቸው። ስናጣራ ለቃ በአስተምህሮት ደረጃ ተሰማርተው ነው የሚመጡት፣ እነኚህ ሰዎች። ያ ነገርም ሊያጋጥም ይችላል። ወንድም መሐመድ አሁንም እነግርሃለሁ፣ ካፊሮች የሙስሊም ስም አውጥተው መሐመድ ብለው ጀማል ብለው አህመድ ብለው የፈለገ የሙስሊም ስም አውጥተው ይመጡልህና ከስር ገብተው ያጠረገርጉሃል በስድብ ። ኮመንትን የማትዘጋ ከሆነ ሚሴጅ ሚሴጅ ላይ የሚመጣልህ ሚሴንጀር ላይ የሚመጣልህ ነገር የማታጠፋው ካልሆነ በጣም ከባድ ነው የሚሆነው። እኔ አሁን ብዙ ጊዜ ላይቭ ላይ ነገሮችን ስናገር የኔ አሁን ሶስት አራት ቪዲዮዎች አሉ ተቆርጠው የተለቀቁ ቪዲዮ እንትን ላይ ፖስት የተደረጉ ቲክቶክ ላይ ማለት ነው። እኔን ለመምታት ነው ነገር የተደረገው። ላይቭ ላይ ገብቼ ስናገር በቀልድ መልኩ ረጅም ሰዓት ያወራሁትን ቪዲዮ ሁለት ደቂቃ ብቻ አንድ ደቂቃ ብቻ ቆርጠው የተናገርኩትን ነገር በአጠቃላይ ሙሉን ሀሳብ ሳያቀርቡ ቆረጣ አድርገው ያስቀምጡና በዚያ ነገር እኔ መግረፍ ይፈልጋሉ። የማይሆን ኮመንት ይሰጥበታል። በኮመንት ሜሴጅ በኩል መጥተው ያንን ቪዲዮ ልከውልኝ ይሳደባሉ። ምን ይላሉ? ወደ ላይቭ ስገባ ግን ያን ነገር ከአእምሮዬ ጥርግ አድርጌ አውጥቼ ነው የምገባው። ምክንያቱም ያንን ነገር አእምሮዬ ውስጥ ይዤ የምገባ ከሆነ እዚያ ቦታ ላይ ተቀምጬ የማስተላለፈው ነገር በአጠቃላይ ከዚያ ነገር ጋር የተያያዘ ይሆናል። ታ የግል ጉዳይ ውስጥ ገብተው የሚሳደቡ ሰዎች አጋጥመውኛል። ፌስቡክ፣ ቲክቶክ ላይ የግል ጉዳይ የራሴ የግል ጉዳይ ውስጥ ገብተው የሚሳደቡ ሰዎች ስለ ግል ጉዳይ አንድ ቀን አውርቼ አላውቅም። ላኪን በዚያ ውስጥ ገብተው የሚሳደቡ ሰዎች እንትን የሚሉ ሰዎች አጋጥመኛል። ያ ነገር ወደፊትም ያጋጥመሃል በተለይ በተለይ በተለይ በተለይ ራስ መታት የሆንክባቸው የሆነ ጊዜ ላይ ስትሰራ የነበረውና ንጽር ጉዳይ ላይ ስትሳተፍ የነበረው ነገር ያ ነገር እነሱ እንደስ አይላቸው ሰዎችን ወደፊትም ይልካሉ። ወደፊትም ገና ብዙ ሰዎች ይላካሉ ወዳንተ። ተልከው የሚመጡት ሙስሊም መስለብ ነው። ስማቸው አህመድና ሙሐመድን ይዘው ነው መጥተው ያጥራገርጉህና ልክ ልክ ይነግሩሃል። አንተ ደግሞ ያንን ይዘክ ሙስሊሞች ናቸው እየተሳደቡ ያሉት በሚል ኔጋቲቭ ነገር በአእምሮህ ልትወስድ ትችላለህ። ስለዚህ ወንድሜ ሙሐመድ ተጠንቀቅ፣ ይሄንን ነጥብም ማለት ነው። ተጠንቀቅ። ማን እንደላካቸው አታውቅም። አንተ አሁን ተልካዋለ ስትል ጊዜ ነው ትዝ ያለኝ ያ የዚያኔ ሲጫወቱብኝ የነበረው ነገር ማለት ነው። ወላሂ የሆነ ጊዜ ላይ ግራ ገብቶን ነበር። የሙስሊም ልጅ ነው መጥቶ የሚሳደበው። ሙስሊሞች ናቸው ስለ ኢስላም ዳዕዋ አድርገን መጥቶ የሚሰድበን እኛን። ታች ተቀምጦ ስለ ኢየሱስ የሚሰብከው የሙስሊም ስም ነው። በስተመጨረሻ ደግሞ ነገሩ ቪዲዮ እኛ ከደረሰ በኋላ ነበር ያ ነገር ያነቃን ማለት ነው። ያኔ ያለው ነገር ፕሊስ ተጠንቀቅ። በሙስሊም ስም የሚመጡት ብዙዎቹ ካፊሮች ናቸው። ያን ነገርም ከግምት ውስጥ አስገባ ለማለት ነው የፈለግኩት። ጃዛኩሙላ ኸይር። በጣም ያሳዝናል። ያው እንግዲህ እርስ በርስ እንደዚህ ሙስሊም የሱና ወንድም እንደዚህ መጨቃጨቅ አይጠበቅም ነበር። ደግሞ በውስጥ ቢጨርሱ ነበሩ። ሰላሙ አሌይኩም ወራህመቱላ ወበረካቱሁ።